ያው እኛ ፋሶሊያ የምንለው ነው። ፋሶሊያ የምንለው ነው። ያው በሀገራችን ማለት ነው ባረብኛ ያው ሉቢ ነው የሚባለው። ይሄ በስጋ የምንሰራው ሉቢ ዛሬ በዚህ አይነቱ ቀነጣጥሼ በዚህ አይነቱ ውስታታ ከየዋለሁ ሉቢ እዚህ ጋ ዘይቴን እና ሽንኩርትን እዚህ ጋ በዚህ አይነቱ እየጠበስኩ ነው ያለሁት። እና ሉቤን እዚህ ጋ ነው ያለሁት እንግዲህ ላይ ያለው ሉቤ እዚህ ጋ ነው። እንግዲህ ሉቢ በጣም ቆንጆ ምግብ ነው። በዚህ መልኩ አስተካክያ አለው እና ዛሬ እንግዲህ ሉቢ ነው የምንሰራ እና ሉቢ በስጋ ነው የምንሰራ። ሉቢ በስጋ ስንሰራ እዚህ ጋ ተጠቀለ ስጋለች እንደዚህ እየበሰለልኝ ነው። መልኩ የሉቢ ስጋ እንግዲህ በዚህ መልኩ ከለጠጠ ለቅ ያለ ማለት ነው የሉቢ ስጋ በዚህ መልኩ ተሽንኩርቲታ እንደዚህ የተቀቀለ ማለት ነው ስጋው፣ ቀቅየዋለሁ። ተቀቅሎ ነው ያው፣ ስጋው መቀቀል አለበት ማለት። የዚህ ሀገር ስጋ አይበስልም፣ እንደኛ ሀገር ስጋ አይደለም፣ አይበስልም። ለምን እንደሆነ አላውቅም። እና በዚ አይነት መልኩ ሽንኩርቱ ስጋውን አብሮ በገና ማሰር መጠባበቅ ማለት የሽንኩርቱንም የዘይትንም እና ቅመማ ቅመምም ሴክቱን ቢያደርግ ቴክቱን የጠበስኩት ነው ማለት ነው። እና ሰባ በአራት የሚሉት ወይም ሰባት አይነት ማለት የሰባት አይነት የቅመማ አይነት ማለት ነው። እንደ በርበሬ የተለያየ ነገር ጨመርኩበት። ያ ጨምር ይበታለው፣ ስጋው ላይ ስጋው እንትን አለች። በዚህ አይነት ነው። ትንሽ ተበስል፣ የተቀቀለ ስጋ ነው፣ ጥሬ ስጋ ሳይሆን የተቀቀለ ትንሽ። መቀጠል አለብን፣ አይበስም የዚህ ሀገር ስጋ እና ከባድ ነው። እና ትንሽ በዚህ አይነቱ ጥብስ ካለልኝ በኋላ ጥብስ ካለልኝ በኋላ ልብን ጨምርበታሉ ማለት ነው። ያው ሽንኩርቱን ረገብት ጠብሼው ነበረ ርስ ብሎ ነበረ ሽንኩርቱ ማለት ነው። አሁን ያው ስጋው ትንሽ ከሽንኩርቱ ጋ እንዲዋህድ ፈልጌው ነው እና ትንሽዬ፣ በዚህ መልኩ ስጋዬና ሽንኩርቴ ቅመሙ ዋህዳል ማለት ነው እና እንግዲህ ያው ሰሙኑም የዶሮ ወጥ የተለያየ ቅባታማ ምግቦች እየበላን ነው። ግን አሁንም ትንሽዬ ስጋ ብቻ ነው ያረኩበት፣ ብዙ ስጋ ላረኩኝ። እና አረንጓዴ ተክል እኔ አረንጓዴ ማለት ግሪን የሆነ አትክልት በጣም ደስ ይለኛል፣ እንደ ብሎከሪ፣ እንደ ሉቢ፣ እንደ ፎስልያ ፎስልያ የሚሉት ይሄ በሀገራችን ፎስልያ ነው የሚባለው። እና በጣም ደስ ይለኛል አረንጓዴ ነገር ማለት ነው፣ በጣም ደስ ይለኛል። ለጤናችንም በጣም ቆንጆ ነው፣ እነዚህ አይነት አሰራት ማለት ነው።

ወይንም ፎሰሊያ በዘይት መስራት ይቻላል። በዘይትና በዘይት ማለት ስጋ የሌለው ቲማቲ እና በኦ በዘይት ዘይቱ በወይራ ዘይት በጣም ይጣፍጣል። እውነቴን ነው የምላችሁ። በጾም ጊዜ እንደዛ ነው የሚሰራ ነው። ያው ጾም ስለሌለ በስጋ መስራት ትችላላችሁ እንጂ እንዴት ነው የሚጣፍጠው ልነግራችሁ አልችልም። በጾም ጊዜ ራሱ በወይራ ዘይት በዘይት በቲማቲም ተደርጎ ይሰራል እና በጣም ቆንጆ ነው፣ በጣም ቆንጆ ነው። እውነቴን ነው የምላቸው በጣም ደስ ነው የሚለው እና በጣም ይጣፍጣል። ግዴታ በስጋ ብቻ መሆን የለበትም፣ ይሰራል። ሽንኩርት ቲማቲም አድርገን እንደገና እሱን እንደዛው ቅንጥስ ትስ አድርገን መጨመር እንደው ምን የምሰራዋለሁ አሁን ከዚህ የሚያስቀረው ስላለ በዘይት እሰራዋለሁ። በቲማቲም በጣም የምወደው በወይራ ዘይት ተደርጎ ማለት ነው። እና ግዴታ በስጋ ብቻ መሆን የለበትም። እና በጣም ቆንጆ ምግብ ነው፣ በጣም ጣፋጭ ነው። እና ሩዝ ሰራለው እንደገና ከዚህ አጠገብ አሁን በዚህ በስጋ ሲሆን ያኛው በክብዝ ነው የሚበላ። በዚህ ሲሆን በክብዝ ትበሉታላችሁ። አሁን ይሄ ግን ሩዝ ይፈልጋል። ከአጠገቡ ሩዝ ማስተካከል አለበት። ሩዝ ሰራለው ከዚህ አጠገብ ማለት ነው። ግዴታ በእንጀራ አይደለም። እና ሩዝ ካጠቀሙ ከሰራው በኋላ በሩዝ አይገኝም ዛሬ ንበላው ማለት ነው። በጣም ቆንጆ ነው። በጣም ተወዱታ አላችሁ እና ሞክሩት። እና በዘይትም መስራት ትችላላችሁ። በትማቲም፣ በተለያየ ነገር መስራት ይቻላል ማለት ነው። እና በካሮት ሀገራችን ያው ፍሰልያ ሲሰራ በካሮት ተቀብሶ በዘይት ይሰራል። ግን ይሄ ወፈር ወፈር ያለ ነው የዚህ ሀገር ፍሰልያ እንደእኛ ሀገር ቀጠን ያለ የእኛ ሀገሯ ቀጠን ብላ ጥፍጥና አላት ቴስት አላት። አሁን ወፈር ወፈር ያለ ዞማኝ ሰዓት ብቻ ነው የሚበጣው ወዲያው ነው የሚበስለው ማለት ነው። እና ትንሽዬ አሁን እንደዚህ አይነት እያዋርቱት በዚህ አይነት ማለት ነው ትንሽ ጠበስ አድርገዋለሁ ማለት ነው በዚህ አይነት እና ከዚህ አይነት አትም እየደርሳ አድርጌ ውሃ እንጨምርበት። ውሃ ስጋው የተጠቀለበት መረቅ አለ። ስጋው የተጠቀለበት መረቅ አለ። ይሄ መረቁን እንጨምርበታለን ነው ማለት ነው። ስጋው የተጠቀለበት መረቅ ነው። ይሄ በዚህ አይነት መልኩ አሁን ክድን እናረገዋለን። ብዙ ውሃ አይፈልግም። በራሱ ውሃ በራሱ ቀስ እያለ ይበስላል በቃ ዛሬ በዚህ አይነት መልኩ ነው ምሳችንን እየሰራ ነው። እና ቪዲዮውን ደግሞ ከወደዳችሁት ላይክ ኮመንት ሰብስክራይብ ማድረግ እንዳትረሱ ቤተሰቦቼ። አመሰግናለሁ፣ ቪዲዮውን ስለምታዩ ስለምታበረታቱኝ አመሰግናለሁ። እጅጋርጌ አመሰግናለሁ። ከጎኔ ቁሙ፣ አበረታቱኝ እና ቪዲዮውን ከወደዳችሁ ደግሞ ሼር አርጎ ለቤተሰቦቻችሁ ለጓደኞቻችሁ። አሁን በዚህ መልኩ ከጨረስኩኝ በኋላ ከድነዋለሁ። ቀስ እያለልኝ ይበስልልኛል ማለት ነው። እና አመሰግናለሁ። ሰላም ሆኑልኝ። ያው ሰብስክራይብ ማድረግ ደግሞ እንዳትረሱ። ቴንኪዩ እያለ